ሀገራቀፍ የትራንስፖርት ዘርፍን ማገዝና ማዘመን የሚያስችል ዲጂታላይዝ ስርዓት ይፋ ተደርጓል። ና ሎጂስቲክስ ሚኒስቴር ኢትዮ ቴሌኮም ጋር በመተባበር ያቀረበው ዲጂታል ስርዓት በሶስት ዘርፎች ቀልጣፋ አሰራርን ለማጠናከር ያለመ እንደሆነም ተገልጿል። በዚህም በሀገር አቋራጭ የህዝብ የትራንስፖርት ዘርፍ፣ በተቀናጀ የነዳጅ አቅርቦት ስርዓት እንዲሁም ትራፊክ ቅጣት ማዕከላዊ አስተዳደር ስርዓትን ለማዘመን የሚያስችል ዲጂታላይዝ አሰራር እንደሆነ ተገልጿል። ዲጂታላይዝ ስርዓቱ በሀገር አቀፍ ደረጃ በትራንስፖርት ዘርፍ ከፈቃድ አሰጣጥ እስከ ትኬት መቁረጥና ዲጂታል ክፍያ ድረስ ወጥ የሆነ የተቀናጀ ስርዓት ለማቅረብ የሚያስችል ነው ተብሏል። በተጨማሪም በመላው ሀገሪቱ የሚገኙ ሁሉም የነዳጅ ማደያዎች በቅንጅት እንዲሰሩና የነዳጅ ግብይቶችን ወጥ በሆነ አሰራር ለመፈጸም የሚያስችል ስርዓት ስለመሆኑም ተጠቁሟል። የትራንስፖርት ዘርፉን ማገዝና ማዘመን ሀገራዊ የኢኮኖሚ ጉዞን በመሰረታዊነት እንደሚያግዝ የገለጹት የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ ባለፉት ሰባት ዓመታት የፖሊሲና ስትራቴጂ ማሻሻያ በማድረግ ቀልጣፋና ተደራሽ አገልግሎት ለመስጠት እየተሰራ እንደነበር ተናግረዋል። ዜጎቻችን፣ የትራንስፖርት ፈላጊዎቻችን በየመናኸሪያው በየመሳፈሪያው የሚደርስባቸውን እንግልት፣ የመልካም አስተዳደር ችግር የሚቀንስ ሲሆን እኛም እንደ ሚኒስቴር መስሪያ ቤት የሕዝብ ትራንስፖርትን ስምሪት የምንቆጣጠርበት ቅልጥፍናውን የምናሳድግበትና አሰራርን የምናዘምንበት ብሎም ቅልጥፍና የተሞላበት ደህንነቱ የተጠበቀበት አገልግሎት የምንሰጥበት ይሆናል። ደህንነቱ የተጠበቀ የትራንስፖርት አገልግሎት ለማስፋፋት ያግዛል የተባለው ዲጂታላይዝ ስርዓቱ በመረጃ ላይ ተመስርቶ የትራፊክ ህጎችን ለማሻሻልና ተፈጻሚ ለማድረግም ያስችላል ተብሏል። በዲጂታል የታገዘ የትራፊክ ቅጣት አስተዳደርን በማስፈን በማዕከል ደረጃ ዳታ የሚመዘገብበትና በሀገር አቀፍ ደረጃም አንድ ወጥ የሆነ የትራፊክ አስተዳደር ለማስፈን የሚያስችል እንደሆነም ተገልጿል። ወረቀት ተኮር የትራንስፖርት ስምሪት አሰራር የአሽከርካሪና ተሽከርካሪ ምዝገባና ስምሪትን እንዲሁም የማንዋል ቲኬት ህትመትና ክፍያዎችን ዲጂታል በማድረግ የአስተዳደር ወጪን ለመቀነስ ከፍተኛ አስተዋጽኦ እንደሚኖረውም ተገልጿል። ትራንስፖርት ሲዘምን አብሮ ከዛ ጋር ያሉ በሰንሰለቱ ላይ ያሉ ጉዳዮች ስለሚቀሉ ዋጋም፣ እንደዚሁም አይደል፣ ተገቢ ላልሆነ ተጨማሪ ዋጋ ወይም ደግሞ ወጪ የዳረጉን ነገሮች በቴክኖሎጂ ሲታገዙ ይቀንሳል ማለት ነው። ይሄ ሲሆን በቀጥታ የእያንዳንዱ ዜጋ ህይወት እንዲሻሻል፣ የኑሮ ውድነት የምንለውም እንዲቀንስ የራሱ የሆነ ሚና ይጫወታል ማለት ነው። ንግድ ሲሳለጥ ኢኮኖሚ ያድጋል። ኢኮኖሚ ሲያድግ ደግሞ የኑሮ ደረጃችን ከፍ ይላል።